ያዕቆብ የሚባል የይስሐቅ ልጅ ትዝ ይላችኋል። ኤሳው አሳዶት ከአባቱ ከይስሐቅ ቤት ወጥቶ ወደ እናቱ ወንድም ወደ ላባ ቤት ሲሄድ መሸበት መንገድ ላይ እና ምድረ በዳ ላይ ድንጋይ ተንተርሶ ጋደማል። ጋደም ሲል ሌሊት በራእይ መሰላል ከመሬት እስከ ሰማይ ተዘርግቶ የመሰላሉ ጫፍ ላይ እግዚአብሔር ይዞት ከመሬት ወደ ሰማይ የእግዚአብሔር መላእክት ሲወጡና ሲወርዱ በህልም አይቷል። ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ የምታዩበት ጊዜ አለ። እኔ ነኝ መሰላሉ። ሰማይና ምድርን የማገናኘው እኔ ነኝ። በመስቀል በኩል መሰላል እሰራና እናንተ ወደ ሰማይ እስቲ አሜን በሉ። መልአክ ሲወጡና ሲወርዱ አየሁ። በጣም አስገራሚ ነገር ነው ይሄ ነገር። እግዚአብሔር ቤት ነው ብሎ ሄደ። ኢየሱስ መጣ እኔ ነኝ መሰላሉ አለ። የዘላለም ሞት ተሰብሮ ሰማይና ምድር የሚታረቁበት አገናኝ ብሪጅ፣ በዘላለም ጥፋት ውስጥ በተወሰነ ሰውና በዘላለም ጽድቅ በሚኖር በእግዚአብሔር መካከል መሀል ላይ እኔ አለሁ አለ። ሰማይና ምድርን አገናኛቸው አገናኛቸዋለሁ አለ። እግዚአብሔር የሰው ልጆችን ብቻ ሳይሆን የወደቀውን ዓለም ከራሱ ጋር ያስታረቀው በልጁ በክርስቶስ ኢየሱስ በኩል ነው። መጽሐፍ ሲናገር በእርሱ በኩል ዓለሙን ከራሱ ጋር አስታረቀ፣ ሪኮንሳይል አረጋ። ዓለሙ እዛ ውስጥ እኛ ለዘላለም የእግዚአብሔር ልጆች ሆነ፣ ታረቅን። መሰላል እግዚአብሔር አብ ዘርግቶ ንውጡ አለ። መሰላሉ ጫፍ ላይ የያዘው መሰላሉን አብ ነው፣ ኑ አለ አብ። ወደ ምድር አልመጣም እሱ ሰማይን ያለው፣ ማንን የላከው? ኢየሱስን የላከው ብሪጃችንን ከዛ በመሰላሉ በኩል ተራመዱ እናውጡ አለ። ንውጡ ጠርቶናል። አሁን መውጣት አለመውጣት የተጠራው ሰውዬ ፋንታ ነው። ናውጣ ተብሏል። ሰው አንድ ልጁን መስቀል ላይ ገሏው። ና አለ እግዚአብሔር፣ ና እንታረቅ። እንዴት አርግ አንተ ቅዱስ አምላክ፣ በልጄ ደም በኩል የውስኮ ሞተል አው የልጄን ደም ላይ ላይ ረጫለው፣ ለዘላለም አጸድቅሃለው። ና ሲል ሰው ዞር ዞር ብዬ ልመለስ፣ ያልቃል ሰባ ዓመት እንኳን ዞር ዞር ብለበት እንዲሁም ሰርተበትም አይበቃም። ጎናቸው ያሉ ሰው መሳለዱ ተዘርግቷል። ቶሎ ወጣ በሉት። አዎ፣ አይ ቲንክ በጣም ብዙዎቻችሁ እየወጣችሁ እንደሆነ በጣም ተስፋ አረጋለሁ፣ ከጌታ ጋር እንደተገናኛችሁ ግን፣ ምናልባት እኛ መካከል መሬት ቆሞ እንደዚህ አንጋጦ ወደ ሰማይ የሚያይ ሰው ካለ ዛሬ ይኸው እንጋብዛችኋለሁ። እውነቱ ይሄ ነው። ከዚህ የሚበልጥ ታያላችሁ። ምንድን ነው ከዚህ የሚበልጥ የምናየው? ብዙ ሰው እኮ የእውቀት ቃሉ ጋር ትንቢቱ ጋር መገለጡ ጋር የሆነ ነገር ጋር ቀርቷል። ኢየሱስ እንደዚህ አለ፣ ና ተከተለኝ አለ። የት ነው የምትወስደኛ አለ። እኔ መሰላል አለ። ሰማይ የሰማይ ሳደርስ ነው እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላ አለኝ። ና ተከተለኝ አለ። በእኔ ላይ ተረማምደብኝ እስኪ አሜን በሏ። እኛኮ በሰው ላይ ተረማምዶ መሄድ ነው የምናየው አዎ። ኢየሱስ እንደዚህ አለ፣ እኔ እንደዚህ እዘረጋለሁ። በላይ ላይ ተራምደህ የት ነው የምታደርሰን? ሰማይ አባቴ ጋር አብጋ ባባቴቄ ለዘላለም ከኔ ጋር አብራችሁ ትገባላችሁ። ልክ ሁሉም ተጠቅልሎ ከገባ በኋላ መሰላሉ ወደ ላይ ይታጠፋል። ወደ ምድር እንዳይመስልህ፣ ወደ ላይ ይታጠፋል። አብረን ከጌታ ጋር ለዘላለም በእግዚአብሔር ፊት እንኖራለን።